የተከበራችሁ የአላህ ባሪያዎች፣ ዛሬ የአላህ ስብሓነሁ ወተዓላ ፈቃዱ ከሆነ ላወሳችሁ መወደው በተከበሩ ባስሩ ቀናቶች ዙሪያ ይሆናል። እነዚህም ቀናቶች ከፊት ለፊታችን ያሉ ቀናቶች ናቸው። ልንጠቀምባቸውና ወደ አላህ ስብሓነሁ ወተዓላ ልንቃረብባቸው የሚገቡ ቀናቶች ናቸው። ነቢዩም ዐለይሂ ሰላቱ ወሰላም ለሙእሚኖች ትልቅ ሁርሳ የሚያገኙበት ቀናቶች እንደሆኑ ተናግረዋሉ። የአላህ ባሪያዎች ከዚች አገር ተሰናብቶ ወደሚቀጥለው ሀገር እስከሚሄዱበት ቀን ድረስ አላህን ሱብሓነሁ ወተዓላ ከማምለክ አይወገዱም። ይህም የነቢያቶችም ባህሪ ነው፣ የአማኞቹም ባህሪ ነው። አላህ ሱብሓነሁ ወተዓላ ቁርአኑ ላይ ምን ይላል? ነሁም ይላል አላህ ሱብሓነሁ ወተዓላ ነቢያቶቹ

የአላህ አንቀጽ ሲነበብባቸው

ካነ የቆሙ ሚነል ሌይል ሐታ ተተፈጠረ ቀደማ። ከሌሊቱ ይቆሙ ነበረ፣ እግራቸው እስኪሰነጠቅ ድረስ ትነበር እናታችን አይሻ። አላህም ስብሓነው ተዓላ ነቢያቶችን ሲገልጻቸው ኸይር ስራ ላይ እሽቅድድም ያደርጉ ነበር ይላል። ወየድዑናና ይጠሩንም ነበረ። ዱዓ ያደርጉ ነበር። አላህ ስብሓነው ተዓላ ከጀሃነብ እንዲጠብቃቸው፣ ጀነትን እንዲሰጣቸው፣ ከቅያማም ከዱንያም ውርደት እንዲጠብቃቸው አላህን ይማጸኑት ነበር። በዱንያ ግን የተሸነገሉ ሰዎችና ስሜታቸውና ሸይጣንን የሚከት የሚከተሉ ሰዎች የአኼራ ጉዳያቸው አያሳስባቸው። የዱንያ ጉዳይ ከተሳካላቸው፣ የሚቀጥለው ውሃ ዓለም አያስጨንቃቸው። ስለማያውቁና አላህ ሱብሓነሁ ወተዓላ ስለማይፈሩ ብቻና ብቻ እንጂ ባለማወቃቸውና ለዛች ዓለም ባለመዘጋጀታቸው ሞትም አይቀርላቸው፣ ቅጣትም አይቀርላቸው። ነገር ግን ለዱንያ ሕይወታቸውን ሙሉ በሙሉ በመስጣታቸው የአኼራ ጉዳይ አያሳስባቸውም። ከአላህ ዝክር ዞር ያሉ ሰዎች ነቢያቶች ዕድዋም ያደርጉ ነበር ይላል። ረኸበን ከአላህ ስብሓነው ተዓላ ኸይርን ከጅሎ ወረሓበን ቅጣቱን ፈርቶም ይጠሩት ነበር። አላህ ስብሓነው ተዓላ ወካኑ ለና ካሽዒን እኛንም የፈሩ ነበሩ ይላል አላህ ስብሓነው ተዓላ ነቢያቶች። የእኛም ባህሪ ሊሆን የሚገባው ወደ አላህ ስብሓነው ተዓላ መቃረብ መስመራችንን ዘርግተን ወደ አላህ ስብሓነ ወተዓላ ዙረን ሞታችን ልንጠብቅ ግድ ይለናል። ካልሆነ ለዱንያ ህይወታችን የምንሰጥ ከሆነ ዱንያ አትጠገብም። በቃኝ አለም አይታወቅም። በታሪክ ላይ አማኞች ከዱንያ የሚያስፈልጋቸውን ይወስዱና ወደ አላህ እስትቅባል ያደርጋሉ። የዱንያ ባሪያዎች ግን አላህ ያዘዛቸውን ትእዛዝ ችላ ብሎ ለዱንያ ህይወታቸውን ይሸምታሉ። ስለዚህ ይቺ ቀን በቀልድ ልታልፈን አይገባም። አላህ ስብሓንሁ ወተዓላ ቁርአኑ ላይ ምን ይላል? አብቅቶ በሚሄድበት ጊዜ እምላለሁ ይላል። ወለያሊን ዕሽር በአስሩም ቀናቶች እምላለሁ ይላል። እነዚህም ቀናቶች አስሩ የዙልሂጃ ቀናቶች ናቸው። ወደ አላህ ሱብሓነሁ ወተዓላ

ትልቅ የሆነውም ቀን አለበት። በዚህ አስር ቀን አላህ ስብሓነ ወተዓላ የወፈቃቸው የሆኑ ሰዎች ሀጅ አደርጋሉ። ብዙ ኸይራቶች የሚገኙባቸው የሆኑ ቀናቶች ናቸው። እነዚህ ቀናቶች ከእስልምና መሠረቶች አንደኛው መሰረት የሚፈጸምበት ጊዜ ነው። ስለዚህ በእነዚህ በአስሩም ቀናቶች እምላለሁ ይላል አላህ ስብሓነ ወተዓላ። ነቢዩም ዓለይ ሰላት ወሰላም ዐብደላሂ ኢብኑ ዐባስ በዘገቡት ሐዲስ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋሉ ይላል።

ይበልጣሉ ያሉ አላህ መልእክተኛ ቃሉ አሉ። ሰሃቦች ያረሱል አላህ እርስዎ የአላህ መልእክተኛ፣ ወለልጅሃዱ ፊ ሰቢልላህ በአላሃ መንገድ ላይ መታገልም ቢሆን ብሎ ጠይቋቸው ለነቢው፣ ዓለይ ሰላቱ ወሰላም ቃል አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም፣ ወለልጅሃዱ ፊ ሰቢልላህ በአላህ መንገድ መውጣት ቢሆንም ከእነዚህ ቀናቶች የሚበልጥ የለም አሉ የአላህ መልእክተኛ። ኢላ ሲቀራሉ ነቢው ዓለይ ሰላቱ ወሰላም ረጁሉን፣ አንድ ሰውዬ ሲቀራሉ። ኸረጀ ቢነፍሲሂ ነፍሱንም ይዞ የወጣ ወማሊህ ገንዘቡንም ይዘው የወጣ ፈለም የርጅዕ ምን ዛሊከ ብሸይእ ይዟቸው ከወጣ ከእነዚህ ነገሮች ምንም ሳይመለስ በዛው የቀረ ሰው ሲቀር ከጅሃድ ፊ ሰቢልላህ ቢሆን በእነዚህ አስሩ ቀን የሚሰሩ ሥራዎች ይበልጣሉ አሉ ነቢ ዐለይሂ ሰላቱ ወሰላም። ስለዚህ የአላህ ባሪያዎች እነዚህን ቀናቶች በቀልድና በጨዋታ ልናሳልፋቸው አይገባም። እንደሚታወቀው በአሁኑ ሰዓት በዚህ በሽታ ምክንያት መስጊድ መሰባሰብ ስለቀረ ቀረ በሰላታቸው የሚቀልዱ ሰዎች የበዙበት ጊዜ ነው ያለ ነው። አንዱን ሰላት ከአንዱ ሰላት እያደረጉ የሚሰግዱ ሰዎች የበዙበት ጊዜ ላይ ነው ያለ ነው። ማዕከውኒ ግን ይህቺ ቀን እንደ ሌላው ቀን የሚታዩ ቀናቶች አደሉም። ነቢ ዐለይሂ ሰላቶ ወሰላም በላጭ ኸይር ሥራ የሚባል የለም በእነዚህ ቀናቶች ከሚሰሩ ስራዎች አሉ። ነቢ ዓለይሂ ሰላቱ ሰላም አላህን መዘከርም ይሁን ቁርአን መቅራትም ይሁን ጾም መጾምም ይሁን ሰደቃ መስጠትም ይሁን ለእናት ለአባትም በጎ ስራ መዋል ይሁን ለጎረቤትም ይሁን ለምስኪኖችም ከይር ስራ መስራት ይሁን ማንኛውም ስራ እነዚህ ቀናቶች ውስጥ የሚሰሩ ስራዎች አላህ ዘንድ ትልቅ ምንዳ የሚከፈልበት ነው። ለዚህ ነው ነቢ ዓለይሂ ሰላቱ ሰላም ማንኛውም ስራ የለም እነዚህ ቀናቶች ውስጥ የሚሰሩ ከሌላው ቀን የሚበልጡ ቢሆን እንጂ አሉ ነቢ ዓለይሂ ሰላቱ ሰላም ከዛ ሰሃቦችም የሰው ልጅ አንገቱን መሥዋዕትነት ሊከፍል የወጣውም ጂሃድ ቢሆን ብሎ ጠይቋቸው፣ አዎ አሉ ነቢ ዓለይሂ ሰላቱ ወሰላም በገንዘቡም በነፍሱም ወጥቶ እዛው የቀረ ሰው ካልሆነ በስተቀረ ከጂሃድም ቢሆን ይበልጣል አለ ያላህ መልክተኛ። ስለዚህ በአላህ ሱብሓነሁ ወተዓላ ያመኑ ሰዎች በዚህ አስር ቀን ሊጠቀሙበትና ልንጠቀምባቸው ይገባል። ልንቀልድና ልናሾፍ አይገባም። ሙእሚኖች ሁሌ አኼራን መስመር ላይ ገብተው ይጠብቁታል። ሞት መቼ ሊመጣቸው እንደሚችል አያውቁምና ይቺ ዓለምም የመዘውተሪያ አገር አይደለችምና ሁሌ ሙእሚኖች ከኸይር ሥራ ወደ ኸይር ሥራ ከረመዳን ጾም ወደ ሸዋል ከሸዋል አያመልቢድ ከአያመልቢድ ወደ ዙልሂጃው ቀናቶች እያሉ ይሄዳሉ። አላህን ስብሓነሁ ወተዓላ እስከሚገናኙ ድረስ ኸይር ሥራ ከመስራት አይወገዱም፣ በአላህ ያመኑ ሰዎች። ሙናፊቆቹ ግን ይሰለቻቸዋል። የዝኩሩነ ላህ ኢላ ቀሊላ አላህን ትንሽ ቢሆን እንጂ አያወሱትም ይላል አላህ ሱብሐነሁ ወተዓላ። ስለዚህ በእነዚህ ቀናቶች ልንጠቀምባቸው ይገባል። እነዚህም ቀናቶች ውስጥ ልክ መጀመሪያ ለማውሳት እንደሞከር ነው የሐጅ ስነ ስርዓት የሚፈጸምበት ቀን ነው። ከእስልምና መሰረቶች አንደኛው ህገ ደንብ የሚፈጸምባቸው ቀናቶች ውስጥ ነው ይህ አስሩ ቀን አላህ ሱብሐነሁ ወተዓላ ቁርአኑ ላይ لي ولله على الناس حج البيت من استطاع إليه سبيلا

አረፋ በሚቆሙበት ቀን ሐጅ ያልሄዱ ሰዎች ደግሞ ያቺን ቀን በመጾማቸው የሁለት ዓመት ወንጀል አላህ ሱብሓነሁ ወተዓላ እንደሚምራቸው እከጅላለሁ አሉ። ያላህ መልእክቴ አላህ ይጅዐልና ምኑ። ስለዚህ ይህ ትልቅ የሆነ ምንዳ ሊገኝበት የሚችል የሆነ ቀን አለ። በዚህ አስር ቀን ውስጥ አላሁ አክበር ማለት ሱብሓነላህ ማለት ወልሐምዱሊላህ ማለት ወላ ኢላሀ ኢላላህ ወላሁ አክበር ማለት የዝክሮችን አይነት መፈጸም። ከዛ ቀጥሎ ደግሞ ተወጃጆች አረፋ ከሚቆሙበት ቀን ከፈጅር ሰላት ጀምሮ ተክቢራም ይጀምራል። ልክ እብኑ ተይሚያ

ሁጃጆች ከሚና እስከሚንቀሳቀሱበት ድረስ ተክቢራ ይባላል። አክረጃው ኢብኑ ሙንዚር ኢብኑ ሙንዚር ዘግቦታሉ። ይህንንም ሌሎችም ዘግቦታሉ። ስለዚህ የአላህ ባሪያዎች ወደ አላህ ሽቅድድም የሚያደርጉባቸው ቀናቶች ናቸው። በተክቢር በዚክር በቅራአት አልቁርአን ለይል በመስገድ ሰደቃ በመስጠት ስለቱል አርሃም የእናት አባትን ሐቅ በመጠበቅ ለምስኪኖች እንፋቅ በማድረግ ወደ አላህ የሚቀረቡባቸው ቀናቶች ናቸው። እነዚህ ያስሩ ቀናቶች እንዲሁም ደግሞ ዘጠኙም ቀን መጾም ለምን ነብዩ አለይሂ ሰላቱ

እንዲሁም ደግሞ ቃለት ማ ራአይቱ ረሱል ስለ ላ ሰለም ሳማ ፊል አሽር ቀጡን አስር ዙልሂጃ ላይ ሲጾሙ አላዩቸውም ብላ ተናግራለች። ነገር ግን ነቢ ለ ሰላት ወሰላም እነዚህ አስሩ ቀናቶች ውስጥ የሚሰራ ማንኛውም ስራ ስላሉ ጾም እዚህ ውስጥ ይገባል። ሌላ ሀዲስ አለ። ነቢ ለ ሰላት ወሰላም ዘጠኙን ቀን ጾሙ አሉ የሚል ሐዲስ አለ። ሐዲሱ ዑለማዎች ተናግቶበታሉ። ደዒፍ ነው ሐዲሱ ከፊሉ ዑለማዎች ሳይሄ ነው ቢሉትም ነገር ግን እነዚህን ዘጠኑ ቀናቶች መጾም ነቢ ዓለይሂ ሰላቱ ወሰላም ማንኛውም ኸይር ስራ አይሰራም ሌሎች ቀናቶች ከሚሰራ ስራ የሚበልጥ ቢሆን እንጂ የሚለው ሐዲስ ውስጥ ጾምም ስለሚገባ መጾም እንችላለን ብሎ ጠቅሶታል። ዑለማዎች ከዑለማዎችም ውስጥ ሼክ ኢብኑ ባዝ እብኑ ውቴሚን ይህን አስቀምጧል። ስለዚህ ልንጾምና ወደ አላህ ስብሓነሁ ወተዓላ ልንቃረብበትና ለአኼራ ልንዘጋጅበት ከሚገቡ ቀናቶች እነዚህ ቀናቶች ናቸው። በቀልድ ልናሳልፋቸው አይገባም። እነዚህም ውስጥ ደግሞ እርድም ይገኛል።

ከአላህ ውጭ ላሉ አካሎች ለማረድ ሹጉድ ይላሉ። ቀኑን ካለፈባቸው ሙሲባ የሚመጣባቸው ይመስላቸዋል። ለአልከስ የገቡትን ቃል ለአብሬት የገቡትን ቃል ለአንዬ ለዳንዬ ለቦረናው ሼክ ለሰይድና ከድር ለሆኑስ፣ ለእሮብ ወዘተ የገቡትን ቃል ኪዳን ካልፈጸሙ በላይ የሚወርድባቸው ይመስላቸዋል። ከአላህ ሱብሃነሁ ወተዓላ ቀልባቸው የራቀች የሆኑ ሰዎች አላህ ያዘዘበትን ግን አይፈጽሙም፣ ችላ ይላሉ ይዘናጋሉ። ቀልባቸው በሌላ ነገር ስለተንጠለጠለች ብቻና ብቻ። ሙእሚኖቹ ግን ወደ አላህ የሚቃረቡበት ዒባዳ አድርጎላቸዋል፣ አላህ ስብን አላህ ደንግጎላቸዋል። ስለዚህ ወደ አላህ ስብሓን ወተዓላ ከምንቃረብባቸው ዒባዳዎች አንደኛው ኢደል አድሃ ላይ የምናርደው እርድም ጭምር ወደ አላህ የምንቃረብበት ነው። ልንዘጋጅና ልናዘጋጅበትም ጠንከር ልንለም የሚገባበት ጉዳይ ነው። ሰነፍ ልንሆንበት የማይገባ ጉዳይ ነው። በዱንያችን ሰነፍ የማንሆነው በዒባዳዎች ሰለፍን ልሆን አይገባም። ይህም እርድ የሚፈጸመው የዒድ ሰላት ከተሰገደ ኋላ በኋላ ጀምሮ እስከ 13ኛው አያ መተሽሪቅ ድረስ ማረድ ይቻላል። ከኢድ ሰላት በፊት ግን ማረድ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሰላታችን በፊት ያረደ ሰው ተመልሶ ምትክ ይረድ ብሏል ነቢ ዐለይሂ ሰላት ወሰላም። ለዚህ ነው ዑለማዎች ከዚህ ሐዲስ የተነሳ እርድ ማረድ ግዴታ ነው ይላሉ። በሚችል ሰው ላይ ችላ ሊባልና የሰው ልጆች ሊቀልዱበት የሚገባ ጉዳይ አይደለም ይላሉ። ከእነዚህም ከሚሉት ውስጥ ሸኹል ኢስላም ኢብኑ ቴምያ ይህ ከእስልምና ድንጋጌዎች ትልቁ ሻይር ነውና ሊዘነጋ አይገባም ይላል። አላህ ሱብሃነሁ ወተዓላ ቁል ኢነ ሰላቲ ወኑሱኪ ወመሕያይ ወመማቲ ሊላሂ ረቢል ዓለሚን ብሏልና ሊዘነጋ የሚገባ አደለም ይላል። እንዲሁም በሌላም ቁርኣን አንቀጽ ፈሰሊ ሊረቢ ከወንሃር ብለዋልና ለጌታ ስገደም ዕረድም ብለዋልና ሊዘነጋና ችላ ሊባል የሚገባው ነጥብ አደለም። አላህ ሱብሃነሁ ወተዓላ ማረድና ሰላትን አያይዞ ነው የጠቀሰውና የሰው ልጆች ችላ ሊሉት የሚገባ ጉዳይ አደለም። እነዚህ ደሊሎች ዛሂራቸው መሆኑን ነው የሚያሳዩትና ጠንከር ብለን ልንጠብቀው ይገባ። ሌላ ሸይኹል ኢስላም ኢብኑ ተይሚያ መጅሙዕ ፈታዋ ላይ ሀያ ሶስተኛው ሙጀለድ አንድ መቶ ስልሳ ሁለተኛው ቁጥር ላይ አስቀምጦታል። ሸይኽ ኢብኑ ተይሚያ ምንም የሚችል አካል ሊቶው አይገባም። ነቢዩ መለይ ሰላተ ወሰላም ሲሰሩትና ሲያዙበት የነበረ ነጥብ ስለሆነ ችላ ሊባል አይገባም። አቅም ያለው ሰው ሊያደርገው የሚገባ ነጥብ ነው ብሎ ጠቅሶታል። ለምን አነስ ኢብኑ ማሊክ በዘገቡት ሐዲስ ነቢዩ ለ ሰላት ወሰላም አረዱ ቢከብሸይን ይላል። ሁለት በጎችን ወፍራም የሆኑ ቀንድ ያላቸውን በጎችን ነቢዩ ስላ ላ ሰለም አርደዋሉ በእጃቸው የሚል ሐዲስ አለ። ሙተፈቅ የሆነ ሐዲስ ነው። ስለዚህ ልንዘነጋውና ችላ ልንለው የሚገባ ነጥብ አይደለም። ለአንድ ሰው አንድ በግ ያብቃቀዋል ከነ ቤተሰቡ ለምን ነቢይ አለይሂ ሰላቱ ወሰላም በነበሩበት ሰዓት አንድ ሰው ያርድ ነበረ ለሱም ለቤተሰቦቹም ይበሉም ነበረ እንዲሁም ደግሞ ምስኪኖችንም ይመግቡ ነበረ የሚል ሐዲስ ስላል። ይህንም ሐዲስ ኢማም ማሊክ ዘግቦታሉ፣ ትርሚዚም ዘግቦታሉ፣ ኢብኑ ማጃም ዘግቦታሉ። ሸኹል አልባኒ ሰሂህ ነው ብሎታል። ስለዚህ ላይ ለአንድ ቤተሰብ አንድ በካረደ ከነቤተሰቡ ያብቀቀዋል። እንዲሁም ደግሞ አንድ በሬ ደግሞ ለሰባት አባውራዎች ያብቀቀዋል። እነዚህ የሚታረዱ ነገሮች ከተለያዩ ጉድለቶች መራቅ መቻል አለባቸው። አይናቸው የጠፋ መሆን የለበትም። ጆሮቸው የተቆረጠ መሆን የለበትም። እግራቸው የተሰበረ መሆን የለበትም። በጣም የከሱ መሆን የለባቸውም። ከተለያዩ ጉድለቶች የጸዱ መሆን አለባቸው። እንዲሁም ደግሞ እነዚህ አስሩ ቀናቶች ሲገቡ ለማረድ የተዘጋጀ ማረድ የሚችል ሰው

መግባቱን ጨረቃን ካያቸው አሉ ነብይ አለይሂ ሰላተ ወሰለም። ወአራደ አህዱኩም አዩዳሂ ማረድን የፈለገ ፈሊዩምስክ አን ሸዕሪሂ ወአዝፋሪሂ ያሉ ጸጉሩንም እንዳይቆርጥ ጥፍሩንም እንዳይቆርጥ አሉ ነብይ አለይሂ ሰላተ ወሰለም። ስለዚህ ለማረድ የሚዘጋጃካል ለማረድ የሚዘጋጃካል ማለት ምናልባት አንተ በሬውን ገዝተህ የሚታረደውን ነገር አዘጋጅተህ ሌላ ሰው መጥቶ ሊያርድልህ ይችላል። ያ አይደለም የተፈለገው። ወጪ የሚያደርግ አካል ለእርድ የሚዘጋጅን ነገር የሚያዘጋጅና ያንን ወጪ የሚያደርግ አካል ከአካሉ ምንም መንካት የለበትም። ይህም የተከለከልንበት ጉዳይ ምናልባት ሰው ሳያቅ ሊነካ ይችላል፣ ወይም ደግሞ አውቆም ሊነካ ይችላል። ይህን ነካ ማለት ደግሞ እርዱን ይተው ማለት አይደለም። ይህን በማድረጉ ወደ አላህ ሱብሃነሁ ወተዓላ ተውበት ያደርጋል፣ እርዱን ግን ይፈጽማል። ከዚሁ እርድ ምስኪኖችን ማብላት፣ ለራስ ብቻ ሳይሆን ምስኪኖችን ማብላት ልንዘናጋውና ችንላለን የሚገባ ነጥብ አይደለም። ዛሬ የሰው ልጆች አላህ ሱብሃነሁ ወተዓላ ያዘዘበትን እርድ ከማረድ ይዘናጋሉ። ለመውሊድ ግመል ለማዘጋጀት ሹር ጉዱ ይላሉ። ቢድአ ውስጥ የሰው ልጆች ሲገቡ እንደዚህ አቅላቸው ይቀየራል። አላህ ያዘዘበትን ይተዋሉ። ቢድአን ወይንም ደግሞ አንድ ሼክ የመሰረተውን ነገር ያውለበልባሉ። በየሚዲያውም ይሰማል። በየሚዲያው ይጨፈራል። በየ በየ በየ በየ አላህ ያዘዘበት ትእዛዝ ግን የሰው ልጆች ብዙ ጊዜ ሲጋጉለትና ሲጨነቁለት አይታይም፣ አላህ ካዘነላቸው ውጭ። ስለዚህ ይህ እርድ ልንረሳውና ችላ ልንለው የሚገባም አይደለም። ምስኪኖችንም ልናበላበት ይገባል። በእነዚህ በአስሩ ቀናቶች ከሚሰሩ ትልቁ ኢባዳ አንደኛው ኢባዳ፣ ይህም ለዚህ ነው። ሸይኹል ኢስላም ኢብኑ ተይሚያ ከረመዳን አስሩ ቀንና ከዝሉ ከዙልሂጃ አስሩ ቀን የትኛው ነው የሚበልጠው ተብሎ ሲጠየቁ፣ ከቀኑ አንጻር ሲታይ የዙልሂጃ አስሩ ቀናቶች ይበልጣሉ ይላል። እንዲሁም ደግሞ ከሌሊቱ አንጻር ሲታይ ግን የረመዳን አስሩ ሌሊቶች ይበልጣሉ።